እንደምን አመሻችሁ ተመልካቾች! ከቢዝነስና ምጣኔ ሀብት ዘገባዎች ጋር መሰረት ነቃ ነኝ። በቅድሚያም የዕለቱን የምንዛሬ ዋጋ እንዲሁም የዕለቱን የነዳጅና የዕለቱን የወርቅ ዋጋ እንከታተል። ተመልሰናል ተመልካቾች። በኢትዮጵያ የጤና ኢንሹራንስ አለመኖሩ የጤና አገልግሎት አሰጣጥ እድገቱ ላይ ተጽዕኖ እየፈጠረ ነው ተባለም። እንደ ሀገር የጤና ኢንሹራንስ አለመኖሩ የጤና አገልግሎቱ ላይ የሚፈጥረው ተጽዕኖ ቀላል የሚባል አለመሆኑን የገለጸው ድሮጋ ፋርማ የተሰኘው ተቋም ነው። ተጨማሪ ያለን። ድሮጋ ፋርማ በኢትዮጵያ በአይነቱ የተለየ ሲል የገለጸውን የጤና ባለሙያዎች ሀገር አቀፍ የገንዘብ ብድርና ቁጠባ ተቋም ስራ ማስጀመሩን በዛሬው እለት በሰጠው ጋዜጣዊ ማብራሪያ አስታውቋል። ተቋሙ በሀኪሞችና ፋርማሲስቶች የተቋቋመ ኃላፊነቱ የተወሰነ የግል ማህበር ሲሆን ዓላማ አድርገው የተነሳው በኢትዮጵያ በበቂ መጠንና ጥራት ለማህበረሰቡ መድረስ የማይችሉትን የሕክምና መገልገያዎችን በማቅረብ ህብረተሰቡ የተሻለ የጤና አገልግሎት እንዲያገኝ ማስቻል እንደሆነ ይናገራል። ድሮጋ ፋርማ የጤና ዘርፎን ከተቀላቀለ አስር አመት የሞላው ሲሆን ስኬታማ ሲል በጠራቸው የስራ አመታቱ ከተረዳቸውና ዜና በአፋጣኝ መፍትሄ ማግኘት አለባቸው ካላቸው ዋና ዋና ፕሮጀክቶች ውስጥ የጤና ባለሙያዎችን የኢኮኖሚ ጥያቄ የሚፈታ የገንዘብ ብድርና ቁጠባ ተቋም መመስረት ነው ብሏል። ዶክተሮች፣ የጤና ባለሙያዎች፣ ነርሶችና በአጠቃላይ በጤና ዙሪያ ላይ የሚሰሩ ባለሙያዎችን ታሳብ እያደረገ የብድርና ቁጠባ ተቋም መመስረቱ በባለሙያዎቹ ዘውትር የሚነሳውን የኢኮኖሚ ችግር የሚፈታና በቀላሉ ብድር የሚያገኙበት ሁኔታ የሚያመቻች መሆኑን አንስቷል። ከዚህም ባሻገር በኢትዮጵያ የጤና ኢንሹራንስ አለመኖሩ የጤና አገልግሎቱን እንዳያድግስ ለማድረጉ የተቋሙ መስራችና ዋና ስራ አስፈጻሚ ሄኖክ ተካ ተናግረዋል። ዋና ስራ አስፈጻሚ አክለውም በዘርፉ የሚስተዋለውን ክፍተት ለመሙላት እንደ ተቋም እየሰሩ መሆናቸውን አብራርተው ተናግረዋል። ባደጉት ሀገራት እንደሚታወቀው የጤና ኢንሹራንስ ወይም የሜዲካል ኢንሹራንስ ለጤና አገልግሎት ማደግ ከፍተኛ አስተዋጽኦ በመጫወት ላይ ይገኛል። በኢትዮጵያ የጤና ኢንሹራንስ ባለመኖሩ የጤና አገልግሎት በበቂ ሁኔታ እንዳያድግ የራሱን አስተዋጽኦ አድርጓል። ይህን የተገነዘቡት የድርጅታችን የበላይ አመራሮች ሐሳበ ምንጭነት እና በመስራችነት በመሳተፍ እንዲሁም ከሰባ በላይ የድርጅቱ ሰራተኞች በባለድርሻነት በመመስረት ላይ የሚገኘው ዋስ ኢንሹራንስ አክሲዮን ማህበር የመጨረሻውን የብሔራዊ ባንክ የፍቃድ ፍቃድ በመጠባበቅ ላይ ይገኛል። በሚቀጥሉት ወራት ይህንን ፍቃድ ስናገኝ በሜዲካል ኢንሹራንስ ዘርፍ እና በጠቅላላ ኢንሹራንስ የመጀመሪያው ኢንሹራንስ ኩባንያ ይሆናል። በዚህም የህዝባችንን ጤና በመጠበቅ ቃል በገባ ነው መሰረት የኢንሹራንስ አገልግሎት እየሰጠን ጤናችንን እንጠብቃለን፣ ጤና ተቋማትን እናበለጽጋለን። በተመሳሳይ መልኩ ተቋሙ የጤና ባለሙያዎች የቤት የመኪና መግዣ ቢያስፈልጋቸው ወይም የህክምና ተቋም እንዲሁም ፋርማሲ ለመክፈት ቢያስቡ ብዙ ጊዜ ካፒታል እጥረት ስለሚያጋጥማቸው ካሰቡበት ደረጃ ለመድረስ እንደሚቸገሩ አስታውሷል። በማያያዝም ተቋማቸው ባለፉት አስርት የስራ ዓመታት አከናውኗቸዋል ያሏቸውን ክንውኖች ያስረዱት የስራ ኃላፊው፣ በዚህም በመድኃኒት ግብአትና አቅርቦት ዘርፍ ታማኝና የጤና ግብአት አቅራቢ ለመሆን ስለመቻሉ እንደሚከተለው ተናግረዋል። ድሮጋ ፋርማ በመድኃኒትና የህክምና ግብአት አቅርቦት ዘርፍ በአግባቡ የተደራጀ ሞያዊ እንዲሁም በጠንካራ ኢኮኖሚ አቅም ያለና በአገር አቀፍ ደረጃ ታማኝ የጤና ግብዓት አቅራቢ ለመሆን ችሏል። በፊዚዮቴራፒ ዘርፍ በአራቱም የአዲስ አበባ አቅጣጫዎች አራት የፊዚዮቴራፒ ማዕከላት በመገንባት የአካላዊ ህክምና በመስጠት ላይ እንገኛለን። በተለይ በቀበና አካባቢ የሚገኘው የህፃናት ልዩ የፊዚዮቴራፒ ማዕከላችን በአይነቱ ልዩ እና በግሉ ዘርፍ ያልተሞከረ የመጀመሪያ እና በተለያየ የእድገት ውስንነት ዘርፍ የሚመጡ አካላዊ ጉዳቶችን በማከም ለሀገራችን የአካላዊ ሕክምና ዘርፍ ጉልህ ሚና በመጫወት ላይ እንገኛለን በመጨረሻም በውጭ የንግዱ ዘርፍ ላይ ደግሞ ባለፉት አምስት ዓመታት በኤማ ኢምፖርት ኤክስፖርት እና በዲዮጋ ኢምፖርት ኤክስፖርት አማካኝነት ከፍተኛ ውድድር በሚጠይቁ የውጭ ንግድ ውስጥ በማለፍ ለኢትዮጵያ የውጭ ምንዛሬ በማስገኘት ሀገራዊ ኃላፊነታቸውን በመወጣት ላይ ስለመሆናቸው ዘርዝረው ተናግረዋል። ከውጭ ወዳገኘናቸው የቢዝነስ መረጃዎች ስናመራ ህንድና አሜሪካ በሁለትዮሽ የንግድ ስርዓታቸው ላይ የተለያዩ የማሻሻያ ስምምነቶችን እያደረጉ መሆኑን አስታወቁም። የአሜሪካው ምክትል ፕሬዝዳንት ቫንስ ከባለቤቱና ከልጆቹ ጋር በህንድ ጉብኝት እያካሄደ ሲሆን በህንድና በሀገራቸው መካከል ያለው የንግድ ሁኔታ በመሻሻል ላይ መሆኑን ለጋዜጠኞች ተናግረዋል የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በበኩላቸው ሀገራቸው ህንድ በንግድ በቴክኖሎጂ በመከላከያ ኃይልና መሰል ጉዳዮች ላይ ከአሜሪካ ጋር መስራቷን ትቀጥላለች ሲሉ በይፋዊ ማህበራዊ ትስስር ገጻቸው በኩል ባስተላለፉት መልእክት ገልጸዋል ህንድ ከአሜሪካ ጋር የንግድ ስምምነቶችን ከሚደራደሩ በርካታ ሀገራት መካከል አንዷ ስትሆን ፕሬዚደንት ዶናልድ ትራምፕ የዘጠና ቀናት እፎይታ ከሰጧቸው ሀገራት መካከልም አንዷ ነች። ሞዲ እና ትራምፕ መወቅ ያለግላይ ግንኙነት እንዳላቸው የሚዘግቡ መገናኛ አውታሮች በርካቶች ናቸው። የህንዱ ጠቅላይ ሚኒስትር የሁለተኛው የስልጣን ዘመናቸው ከጀመረ በኋላ ትራምፕን ከጎበኙ የመጀመሪያዎቹ የዓለም ሀገራት መሪዎች መካከል ይጠቀሳሉ። የአሜሪካው ፕሬዚደንት በህንድ ላይ የንግድ ታሪፍ መጣላቸውን ተከትሎ ደግሞ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ትራምፕን የዓለም አቀፉ የንግድ ስርዓት የበደሉ ግለሰብ ሲሉ መጥራታቸው ዓለምን እንዳነጋገር አስታውሶ የዘገበው ቢቢሲ ነው። ዶናልድ ትራምፕ በአሜሪካው ማዕከላዊ ባንክ ኃላፊ ላይ የሰነዘሩትን ትችት ተከትሎ የሀገሪቱ አክሲዮኖች መውደቃቸው ተሰማ። ፕሬዚደንቱ በሀገራቸው አክሲዮኖች ላይና በሀገራቸው ገንዘብ ዶላር ላይ የሚስተዋለውን ውድቀት ተከትለው የማዕከላዊ ባንክ ኃላፊያቸውን ፓውሎን ዋና ተሸናፊ ሲሉ መጥራታቸው ተመላክቷል። ፕሬዚደንቱ የሀገራቸውን ኢኮኖሚ ለማሳደግ የፌዴራል ሪዘርቭ ሊቀመንበር ለጀሮም ፓውሎን ተደጋጋሚ ጥያቄ ማቅረባቸውን አስቀድመው ሊቀመንበሩ ፈጣን ምላሽ ከመስጠት ይልቅ ይንቀራፈፍ ነበር ሲሉ ተደምጧል ብለዋል ዘገባዎቹም። በሌላ በኩል በፕሬዝደንቱ የተቀመጠው የኢኮኖሚ ምክር ሀሳብ በፍጥነት ካልተተገበረ የአሜሪካ ኢኮኖሚ ላይ የሚስተዋለው መቀዛቀዝ ፍጥነቱን እንደሚጨምር ተንታኞች ይናገራሉ። ትራምፕ በፖዌል የአሜሪካን ኢኮኖሚ አያያዝ ላይ የሰነዘሩት ትችት የራሳቸው የታሪፍ እቅዶችን የስቶገበያ ሽያጭ በማድረጋቸውና የኢኮኖሚ ድቀት ስጋት ውስጥ አስገብተዋል በሚል ጭምር ሲሆን ይህን ማድረጋቸው በራሱ በኢኮኖሚው ላይ መዘቃዘቅ እንዲያሳይ አድርጓል ብለዋል ተንታኞቹም። እንደ ዘገባዎቹ አመላካችነት ከሆነ 500 ታላላቅ የአሜሪካ ኩባንያዎችን የሚከታተለው ኤስኤንድ ፒ የ500 የተሰኘው ኩባንያ በትናንትናው እለት በግምት በ2.4 በመቶ ቀንሷል። ከአመቱ መጀመሪያ ጀምሮ ደግሞ 12 በመቶ የሚሆነውን ዋጋውን አጥቷል ሲል ፍራንስ 24 መዘገቡን አሻም ተመልክታለች።